ዓለም ላይ የሰውን ሁሉ አእምሮ የተቆጣጠረ አንድ ኃይል አለ። የሰውን ሁሉ ነው ምላቸው፣ አይገርምም? ይሄ እኮ በጣም የሚገርም ነገር ነው። አንድ ኃይል ያው መለኮት አይደለም፣ ሁሉን ቻይ አይደለም፣ በአንድ ጊዜ በሁሉ ስፍራ የሚገኝ አይደለም፣ ልዑላዊ አይደለም፣ ሶቨሬን አይደለም፣ ግን አንድ ኃይል ነው ያ ኃይል ተቆጣጥሮታል ይለናል መጽሐፍ ቅዱስ። ለምሳሌ ኤፌሶን ምዕራፍ ሁለት ለሄዳችሁ ቁጥር አንድ ስንመለከቱ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ ይላል። በመንፈስ በዚህም በአሁኑ ዓለም እንዳለው ኑሮ ይሲ ዓለም ላይ ያለውን ኑሮ ነው የሚለው በአሁኑ ዓለም እንዳለው ኑሮ ለወንጌል በማይታዘዙት ልጆችም ላይ በሚሰራው መንፈስ አለቃ በሆነው በአየር ላይ ስልጣን ባለው አለቃ ፈቃድ በፊት ተመላለሳችሁ ይላል። ሁልሽም ነው የሚለው። ኧረ በኢየሱስ ስም እኔ አስቀድስ ነበርኮ እኔኮ በተስኪያን ሳሚ ነበርኩ እኔኮ መጽዋች ነበርኩ ምናምን ልትሉ ትችላላችሁ። እኔኮ ደግ ደግ ነበርኩኝ ልትሉ ትችላላችሁ። እናንተን ጨምሮ ለምን? ምክንያቱም ሰይጣን አስፈቅዶ ፈቃዴን አርጉልኝ ብሎ ሳይሆን ሲያስደርጋችሁ የነበረው ወይ ሲያስደርገን የነበረው እኛ ሁላችን ይላል ጳውሎስ ግሎ የስጋችንንና የልቦናችንን ፈቃድ እያደረግን በፊት በስጋችን ምኞት እንኖር ነበርን ይላል። ስለዚህ ለእኛም ይመስለን የሚገባን ምንድን ነው? የስጋችንን ፈቃድ እያደረግን ነው፣ ምኞታችንን እያደረግን። ይሄ ነው የሚገባን። ከዚህ በላይ አይገባንም። ከዚህ በላይ አልተፈቀደልንም። የሰው ልጅ ያልተፈቀደ ያለ መዝግብ አልተፈቀደለትም። እዚህ ድረስ ነው የሚገባው። ምኞቱን ለማሳካት ጠብርግፍ እያለ ነው። ነገር ግን አይምሮ በራዳር ውስጥ ስለሆነ በቁጥጥር ውስጥ ስለሆነ የሚፈጽመው የማንን ፈቃድ ነው? በአየር ላይ ስልጣን ያለውን አለቃ ፈቃድ ነው። ስለዚህ እኛም ሁላችን እንደ ሌሎቹ ይላል እንደ ሕዝብ፣ ከፍጥረታችን የቁጣ ልጆች ነበርን ብሎ ይላል። ይሄ ብቻ አይደለም። ይሄ ብቻ አይደለም። ቆላሲያስ ምዕራፍ አንድ ላይ ሄዳችሁ ብትመለከቱ ወደ ቁጥር 18፣ 19፣ 20 አካባቢ ሄዳችሁ ብትመለከቱ ምን ይላል ተመልከቱ። እናንተንም ይላቸዋል፣ የቆላሲያንስ ሰዎች እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በአብ ፊት በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ሥራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን በስጋው ሰውነት በሞቱ አስታረቃችሁ ይላል። ስራውን ከእርቅ ጀምረው ግቡ እርቅ አይደለም፣ ጅማሬው ነው እርቅ። ግቡ ግን ምንድን ነው? እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በአፊት ማቅረብ ነው። የፕሮጀክቱ ፍጻሜ ነገር ግን የፕሮጀክቱ ጅማሬ ምንድን ነው? ማስታረቅ ነው። ግን ምን የነበራችሁትን ክፉ ስራችሁን በማድረግ በሀሳባችሁ ጠላቶች። ስለዚህ በሀሳባችን ምን ነበርን ማለት ነው? የእግዚአብሔር ጠላቶች ነበርን። በቁጥጥር ስር ነበርን። እንዴት ብላችሁ ካላችሁ አሁንም ልድገምላችሁ። ሁለተኛ ቆሮንቶስ ምዕራፍ አራት ቁጥር ሶስትና አራት እንደዚህ ይላል ወንጌላችን የተከደነ ቢሆን የተከደነባቸው ለሚጠፉት ነው። ለእነርሱም የእግዚአብሔር ምሳሌ የሆነው የኢየሱስ ክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል አሳወረ። ስለዚህ አንድ የምናውቀው ነገር አሁን በዚህ ቅጽበት በክርስቶስ ኢየሱስ የማያምኑ ሰዎች ሁሉ በዓለም ላይ ሀሳባቸው የታወረ ነው። አያሳዝንም? እኛ ይህን እናውቃለን፣ ይሄ መረጃ አለን። ሰዎች አያውቁም፣ ሀሳባቸው የታወረ ነው። የሚያዩ ይመስላቸዋል፣ ግን ሀሳባቸው የታወረ ነው። ዋ ጳውሎስ ስለዚህ ነው ሮሜ ምዕራፍ አንድ ላይ ነው ስትመልከቱ፣ ጥበበኞች ነን ሲሉ ደንቆሮ ሆኑ ይላል። እንዴት አብሮ ይሄዳል? ጥበብና ድንቁርና አብሮ የሚሄድ ነገር አይደለም። ነገር ግን እነዚህ ሰዎች ታይትላቸው ጥበበኛ ነው፣ ሶፎኒስት ፊሎዞፈርስ። ነገር ግን ሲታዩ ደግሞ ተገለብጠው በአንድ በኩል ደንቆሮዎች ናቸው ወገኖች ያነገር ንግራቸው እኔ ደንቆሮ የምለው እኮ በዛ ክፍል መሰረት የታወቁ ሳይንቲስቶችን ጭምር ነው። ማለት ሳይንቲስት ስላችሁ እኔ ሀብትሉኝ ለልላችሁ የማልችለውን የረቂቅ የስፔስ ጉዳይ ስለ ብላክ ሆል የሚያወሩ እንዴት ስለ ካልኩሌሽን የሚሰሩ እዛ ላይ ይገባቸዋል። ባለ በ100 ሚሊዮን ላይትርስ ርቀት ላይ ስላለ አንድ ኮከብና በሁለት ምናምን ትልብ ርቀት ስላለ ምናምን የሚያወሩ እኔ ምን እንደሚያወሩ የማይገባኝ ይቅርታ አድርጉልኝ። እኔ ብቻ ከደመና ከፍ ካላችሁ አይገባኝም። ይገባችኋል አባባለ እስከ ደዛ ድረስ ትንሽ 38 ሺ ጫማ ድረስ በርሬያለሁ። ከዛ ባለፈ እውነት ልንገራችሁ ከመደነቅ በቀር አይገባኝም። እነዚህ ሰዎች ግን ካልኩሌት ያደርጋሉ። ደግሞ እኮ ካልኩሌሽናቸው ዝም ብሎ እብደት እንዳይመስላችሁ ትክክል ነው። አይቴል ዩ አይቴል ዩ ትክክል ነው። ዘር ጂኒየስ ዘር ኤክሰፕሽናል ዘር ኢንቴሊጀንት ግን ደንቆሮ ናቸው። ለዚህ ነው ነቢዩ ሆሴ እግዚአብሔር በነቢዩ ሆሴ ሲናገር ምናለ ስለ ኤፍሬም ስለሚባለው ነገድ ኤፍሬም ያልተገላበጠ ቂጣ ነው አለ። ያልተገላበጠ ቂጣ በአንድ በኩል ያራል፣ በአንድ በኩል ሊጥ ነው። እነዚህ ሰዎች ለዚህ ዓለም ለሆነው ነገር ምንድናቸው ናቸው ጥበበኞች ናቸው፣ ለእግዚአብሔር ለሆነው ነገር ደንቆሮ ናቸው። አይምሯችን ግን የተሰራው ሁለቱንም እንዲያቅ ነው፣ በሁለቱም ዓለማት ውስጥ ፋንክሽን እንዲያደርግ በትክክል ኦኬ። ስለዚህ አእምሮን የተቆጣጠረው ምን ያደርገዋል? ይጠቀምበታል። አሁን ወደዛ መሄድ አልፈልግም እንጂ ሁለተኛ ጢሞቴዎስ ላይ ሄዳችሁ ብትመለከቱ ሐዋርያው ጳውሎስ ለጢሞቴዎስ ምን ይለዋል? አሁንም አማኞችን እንኳን አንዳንድ አማኞችን አእምሯቸውን ሊከራየው ይችላል ይላል፣ ሊቆጣጠረው ይችላል እና ከተያዙበት ወጥመድ ነፃ ይወጣሉ ብሎ በየዋህነት ይቅጣ ብሎ ይላል ክፍሉ። እናንተ ሄዳችሁ ልታነቡት ትችላላችሁ። ሁለተኛ ጢሞቴዎስ ላይ ምንድን ነው እዛ ጋ የሚነግረን? ፈቃዱን እንዲያደርጉ በሰይጣን ወጥመድ አይምሯቸው ከተያዘበት ነፃ ወጥቶ ይላል። ስለዚህ አማኞችን እንኳን ካላወቀን ካልነቃን ካላስተዋልን በስተቀር ሊጠቀምበት ይችላል። እየተቆጣጠረ ይጠቀምበታል። ስራው ደግሞ እሱ ምንድን ነው? ሀሳብን ማበላሸት ነው። ይሄ ይገርማችኋል። በጣም የረዥም ዓመት የስራ ልምድ አለው ሰይጣን በጣም የረዥም ዓመት ምክንያቱም ምንድን ነው የሚለው ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሄዳችሁ ብትመልከቱ፣ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና እንዳይለወጥ ብዬ ሰጋለሁ። ሀሳብን የማበላሸት ችሎታ አለ። ይህን በደንብ መዝግቡልኝ። ቀደም ሲል ጌታን ከማግኘታችን በፊት አይምሯችንን ተቆጣጥሮ የነበረው ማን ነው? ሰይጣን። ይህንን ይህንን ነግሬያችሁ ሊጨርስ አልችልም። አንደኛ ዮሐንስ ምዕራፍ አምስት ላይ ብትሄዱ ምን ይላል? ሐዋርያ ጳውሎስ እኛ ከእግዚአብሔር እንደሆንን ዓለም ሁሉ ግን በክፉ እንደተያዘ እናውቃለን ይላል። በቃ እናውቃለን ካለ ተገልጦለታል። ሐዋርያ ነው። ዓለም ሁሉ በክፉ ተይዟል ይለናል። ወይም ደግሞ ዮሐንስ ራእይ ምዕራፍ 12 ላይ ሄዳችሁ ብትመለከቱ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የተባለው ታላቁ ዘንዶ እርሱም የቀደመው እባብ ይላል። ዓለሙን ዓለሙን ሁሉ ምንም የሚያደርገው የሚያስተው። ስለዚህ ቀድሞ አይምሯችን በማቁጥጥር ስር ነበር በሰይጣን። ልጠይቃችሁ እናንተን እዚህ ያላችሁትን የሚሰሙኝንም ጭምር በሶሻል ሚዲያ አሁን የእናንተ አይምሮ በማን ቁጥጥር ስር ነው ያለው? ድምፅ እፈልጋለሁ። አትሊስት እዚህ ያላችሁት ኦኬ፣ እሺ፣ አትሊስት ደስ ይበላችሁ። በሰይጣን ቁጥጥር ስር አይደለም፣ ግን በክርስቶስም ቁጥጥር ስር መሆኑን እጠራጠራለሁ። ይሄ ማለት ምን ማለት ነው? አይምሮ በሰይጣን ቁጥጥር ስር በመሆን እና ከሰይጣን ቁጥጥር ነፃ ወጥቶ በክርስቶስ ቁጥጥር ስር በመሆን መካከል ሌላ ተቆጣጣሪ ያለው፣ እሱን ነው የምነግራችሁ። የአይምሮ መታደስ ያኔ ምን እንደሆነ ይገባችኋል። ከኔ ጋር ናችሁ? የአይምሮ መታደስ ያኔ ምን እንደሆነ ይገባችኋል። አሁን ለእኛ የአይምሮ መታደስ ማለት የሀሳብ ዓለማችን ከሰይጣን ቁጥጥር ነፃ መውጣቱ አደለም። እሱማ ሆነ ሆነ፣ ጌታ ይመስገን። ምክንያቱም ቆላሲያስ ምራፍ አንድ ቁጥር አስራ አራት ላይ ሄዳችሁ ብትመለከቱ እርሱም ከጨለማው ስልጣን አዳነን የኃጢአታችን ስሬት የሆነውን ቤዛነት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ሃሌሉያ አሜን። ስለዚህ ከዛ መንግስት ምን ሆነናል? ወጥተናል፣ ፈልሰናል። ስጋታችን አይደለም እሱም እስ እንግዲህ የሰይጣንም ቁጥጥር አይደለም ብያችኋለሁ። ተመስገን ነው፣ የምስራች ነው። ግን ደግሞ በክርስቶስም ቁጥጥር ስር እንዳልሆነ አስባለሁ ሙሉ በሙሉ ማለት አስባለሁ። ታዲያ በማ ቁጥጥር ስር ነው? እችን ቃል በደንብ ስሙኝ። አንደኛ ቆሮንቶስ ምዕራፍ ሶስት ምዕራፍ ሶስት ቁጥር አንድ እኔም ወንድሞች ወይ የስጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። ገና ሕፃናት ነበርካችሁና ወተት ጋትኳችሁ። ገና እስካሁን ድረስ አትችሉም። ቅናትና ክርክር ቢገኝባችሁ ስጋውያን መሆናችሁ አይደለምን? አንዱ ኔ የአጵሎስ ነኝ ሌላውም የጳውሎስ ነኝ ቢል ሰው ብቻ መሆናችሁ አይደለምን? እኔም ወንድሞች ወይ የስጋ እንደመሆናችሁ የስጋ የሚለው ቃል የባለቤትነት ፖሴሽንን ነው የሚያሳየው። ስለዚህ ልንገራችሁ አደለ የኔና የእናንተ ትግል የኔና የእናንተ ተግዳሮት ምንድን ነው ካላችሁኝ፣ አይምሯችን የማን ነው? የማን ነው? የስጋ የስጋ ስለዚህ ለእኛ የአእምሮ መታደስ ማለት አእምሮአችንን ከምን ቁጥጥር ነፃ ማውጣት ነው? ከስጋ ቁጥጥር ነፃ አውጥቶ በክርስቶስ ቁጥጥር ስር፣ በመንፈስ ቁጥጥር ስር እንዲሆን የማድረግ ሂደት እርሱ የአእምሮ መታደስ ተብሎ ይጠራል። በጣም ግልጽ ነው አለ። አሁን እሱ ነው የአእምሮ መታደስ ተብሎ የሚጠራ። ለሰፊው ጥቅም ሳይሆን ለሰፊው ጥፋት፣ ስጋ ምን አድርጎታል? ተቆጣጥሮታል። ስለዚህ ነፃ መውጣት አለበት።